በዓል ሲመጣ ለልጄ ምን ልስጣው ብዬ የምቸገርበት ጊዜ አለ እና ይሄን ያህል አስታዋሽ አግኝተን ይሄን ያህል በጠቅላይ ሚኒስትር ደረጃ አስታዋሽ አግኝተን ለዚህ ለበዓል እንደዚህ አይነት ማዕድ ማጋራት መደረጉ ለኛ ከምንም በላይ ትልቅ ደስታን የሚፈጥርብን ከምንም በላይ በቃ እኛ ማለት እንደዚህ አይነት ደስታን ከዚህ በፊት እኛ አይተነው አናውቅም። ክብር ነው ለኛ ቤተ መንግስት፣ መገኘት በጠቅላይ ሚኒስትር እጅ ይሄን ያህል ነገር፣ እድሜያቸውን ያርዝምልን፣ የስልጣን ዘመናቸውን ያቆይልን፣ ኖሮ ደግሞ የተሻለ የሚሰሩበት ነው ያድርግልን። ለኛ በጣም ትልቅ ክብር አለው ማለት ማንም ካላየን ከጓዳ ወተን ነው ከስርቻ ወተን ነው እዚህ ጋር ለዚህ የበቃ ነው። ይሄ ማዕድ ማለት ለኛ ትልቅ ነገር ነው። ይሄንን አተን ጾም ምናድር በስንት ጊዜ ያለ እና ዛሬ ላይ ያስታውሰው ይሄንን ለኛ በማድረጋቸው ትልቅ ደስታ ነው የሚሰማኝ እኔ። በዓልን ማቀው በዶክተር ዐቢይ ነው። የእውነት ነው የምልህ፣ አቅም የለኝም በዓልን ማቀው። ሁሌ እንቁጣጣሽ ሆነ ፋሲካ ሆነ ገና ሆነ በዓልን ማቀው በዶክተር ዐቢይ ነው። በዓልን በደንብ እጅግ በጣም እንደወደውም እና በዓል በመጣ ብዬ ሁሉ አውቃለሁኝ። ለምን በዓልን እኔ አሳምሮ የሚያውለኝ ዶክተር ዐቢይ ነው። እጅግ በጣም ከሱም አልፎ ተርፎ ደግሞ ልጆች ያለሃሳብ እየተማሩ ተማሩ ነው። ሲጀመር የመንግስት ትምህርት ቤት ነው የሚማሩት፣ ግን ብዙ ነገር ያስፈልጋቸዋል። ደብተር አለ፣ እስክርቢቶ አለ፣ ቦርሳ አለ፣ ሁሉን ነገር ማተሪያ የሚያስፈልጋቸውን ነገር አሟልቶ እያስተማረልኝ ነው። ወጪ የለብኝም ከዚህ በፊት የመንግስትም ቢማሩ ወጪ ነበረብኝ። አሁን ግን ሀሳቤ ጭንቀቴም ተቃሎልኛል። ለምን ወጪውን ሁሉን ነገር ደብተሩን፣ ቦርሳውን ሁሉን ነገር እየሸፈነልኝ እያስተማረልኝ ነው። እዚህም ደግሞ የምወስደው ነገር አራት ወር አምስት ወር እየተመገብኩ ነው። ሀሳብ የለብኝም። ብዙም ብዙም ጭንቀቴ ነበረብኝን ብዙም ጭንቀቴን አስወግዶልኛል። እውነት ለመናገር ደስ ብሎኛል። አንደኛ እግዚአብሔር ያለውን ልጁን ከሰጠን እኛ ደግሞ ካለን ነገር ለሰው ልጅ ማካፈል ይሄ ትልቅ ነገር ነው። ይሄንን ደግሞ ዶክተር ዛሬ በዚህ ቦታ ተገኝተው ያደረጉልን ነገር ይሄንን ነው የሚያስተምረው። እኛ ኢትዮጵያውያን በኃይላችንም ይሄ ነው ያለንን ነገር ማካፈል መስጠት ይሄ ትልቅ ነገር ነው። በጣም ደስታ ተሰምቶኛል። ማለት ከአሁን በፊት እንደዚህ አይነት ስጦታ ተሰጥቶ አያቅም። በጽሕፈት ቤቱ ግን እሳቸው ከመጡ ጀምሮ ግን ማዕድ ማጋራት ፕሮግራሙ በጣም በከፍተኛ ደረጃ እየተካሄደ ነው። አነስተኛ ደሞዝ ያለው 35 ህጻናት ደግሞ በበዓሉ ስጦታዎች ይካሄዳሉ። በጣም ደስታ ነው የሚሰማኝ ምክንያቱም ማዕድ ማጋራት ማለት ለተቸገረው ሰው እያጋራን እየሰጠን እያበላን እያጎረስን መሄድ ስለሆነ ይህም ባህላችን እንዲጎለበት ስላደረጉ በጣም ደስታ ይሰማኛል። በቃ ማለት ጓዳ የገብተው ያዩኛል ነው ይመስለኝ ውስጤን የተረዱኝ የራሴን የግል ህይወቴን ያወቁልኝ በቃ እንደዚህ አስታዋሽ ያገ እንዳገኘ ነው የተሰማኝ። ለኔ ከምን ካምን ውስጥ እንዳወጣኝ እኔ በጣም ራሴን ስለማቀው የብረት መሰሶ ያርግልኝ ብያለሁ። ቸሩ መድኃኒዓለም በወጣበት በገባበት ይጠብቅልኝ፣ እንቅፋት አይንካበት፣ የሱን ክፉ አያሳየኝ ብያለሁ። የእኔነት ስሜት ተሰምቷቸው ወገኖቼ ናቸው መርዳት አለብኝ መስጠት አለብኝ ከጎናቸው መቆም አለብኝ ብለው መስዋዕትነት ከፍለው ስለመጡ በጣም ደስታ ይሰማኛል። ምክንያቱም ያልተለመዱ ነገሮች እየተፈጸሙ ስለሆነ በዚህ ጽሕፈት ቤት ማለት ነው። አሁን ዶክተር አብይ ትምህርት እየሰጠ ነው ለሌላው፣ በሚዲያም የሚያዩ በምንም የሚያዩ ከዚህ ትምህርት ይወስዳል ብዬ አስባለሁ። ብዙ ሀብታሞች አሉ ኢትዮጵያ ውስጥ ብዙ ሀብታሞች አሉ፣ የሌላቸውም ደሃዎች ብዙ አኖች አለ። ስለዚህ ያለው ለሌላው እንዲያካፍል፣ ዶክተር አብይ አሁን ከዶክተር አብይ ትምህርት መውሰድ ይቻላል። አሁን እኔ ለምሳሌ ከሰፈር ውስጥ ይሄንን አገኘው፣ ሰፈሬ ውስጥ ደግሞ ከኔ ይባሱ አሉ፣ ከኔ ባሱት ደግሞ ቢያንስ በትንሽ ነገር እንኳን ሄጄ ከእሳቸው ትምህርትን ትወስዳለህ እኔ ቢኖረኛ በእሳቸው ስላገኙኝ አይደል ይሄን ያገኘሁት እኔ ደግሞ ላላገኘው እኩል እንድበላ በዓልን አብሬ እንዳሳልፍ የበዓልን ደስታ እንዳይ ቢያንስ ይሄ ነገር አመት ሁለት አመት ባይቆይ እንኳን የዛን ዕለት ከልጄ ጋር ተደስቼ ይኖራል። ይሄ ድሃ ነው አይልም ሰው አይመርጥም ዝቅ ብሎ ትንሹንም ትልቁንም አክብሮ እግዚአብሔር ያክብረው እና እኔ ለሱ ቃላት ያንሰኛል በጣም እውነት ጠቅላይ ሚኒስተሩም ሁሉም ከነባለ ቤታቸው ከነቤተሰቦቻቸው መልካም በዓል። እንኳን ለፋሲካ በዓል በሰላም አደረሳችሁ። ማስፈልጋለ እጅግ በጣም እያመሰገንኩ ለመላው ኢትዮጵያ ሕዝብና ለዶክተር አብይም እግዚአብሔር አብዝቶ ይባርካችሁ። እግዚአብሔር ሰላሙን ይስጠን፣ ጸጋውን ያብዛልን። ኢትዮጵያን እግዚአብሔር ይባርክ። መልካም በዓል ልንወዳለው ክቡር ጠቅላይ ሚኒስትርን በጣም እናመሰግናለን። ያለውን በቃ በዓሉ የሰላም የደስታ እንዲያደርግላቸው እመኛለሁ። ከጎናችን ቆመው ድሃውን በመርዳት ለሌላው ማርአያ በመሆን ያደረጉት አስተዋጽኦም በጣም ደስ ይለኛል። አመሰግናቸዋለሁ። እግዚአብሔር ቸሩ መድኃኔዓለም እሱን ደግሞ ያግዘውላለሁ።